ለእናት የሚደርስ ላት ሰዓቱ አሁን ነው። አሁን መረጋገጥ ያለብሽ ኪንጉና ደም። እንዲህም ቢያስብ አይገርመኝም ምክንያቱም እነሱ ስራ የላቸውም። አንቺ ግን እንደዚህ ማሰብሽ በጣም ነው የሚገርመው። ሁሉም ነገር ተስፋ ቆርጥሽ ተስፋ እኛ ትንሽም ብትሆን የራሳችንን ቢዝነስ ለመቋቋም ነው

ምን ያለውን ሽሽ ተጋግዘን እንደሚሆን እናደርገዋለን። የአደይ አፍቃሪ የሆኑ ወንዶች እርስ በርሳቸው መተረማመሱን ይዘውታል። ሴቶቹም በበኩላቸው በቅናት እየተንጨረጨሩ፣ አደይ እዛ ቤት የማትቀጥልበት ደረጃ ደርሶ ከፍቅር ጋር ተጣልተው ወደነ ኤላ ቤት ኑሮዋን ቀጥላለች። አደይም በደመቀ አመላካችነት የአረብ ሀገር ጉዞ በልቧ ተጠንስሷል። ይህንን ጉዳይ ለለምለም እያማከረቻት ቢሆንም እዚህ ሀገር ሰርተን የምንቀየርበት ነገር እናመቻቻለን፣ የቤተሰቦችን ህይወት መቀየር አለብኝ፣ እዚህ ሁሉም ነገር ከብዶኛል ትላለች አደይ። ናውልም አደይን ምንድን ያደረግሻት በማለት ቤዛን በማጨናነቅ ላይ ነው። ጉርቧን አንቆ ማንቆ ሲያስለፈልፋት ነበረ። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል ሀምሳ አምስትን የምንመለከት ይሆናል አደይም ፍለጋ ከአንኳኩት ሰዎች መካከል ናወልና ደመቀ ይገኙበታል ይህን ገገማ ይዘው መጥታለች እንመለስ አለ ደመቀም ከዴብ ጋራ ያለው ጭቅጭቅ ቀድሞ ታይቶት ነበረ ዴብም ለምን ፈለግካት ናዎል በማለት ከነወል ጋር ይፋጠጣሉ ሁለተኛም ካደይ ጫፍ እንዳትደርስ በማለት ያስጠነቅቀዋል። እንዴት ነው ጫፍ ወይም አልደርሰው አማካሪ ህይወት የኮነች በማለት ይመልስለታል። ዴብም ብቸኝነት ካሳሰበህ ካጠገብ ያለው ሰው በቂ ነው በማለት ደመቀን እያመላከተው ነበር። ደመቀም ችኮቹን በሙሉ አላስነካም ነው እንደምትለው? ቆይ አንተ ምን ይሻልሃል አለው። ዴብም አላስነካም ጭራሽ፣ ባዴ ደግሞ ቀልድ አላውቅም በማለት ደመቀን ጉርቦውን ያንቀዋል። ናውልም አደይን ይዘሽልኝ ነ ብልሽ ለምን እሱን ይዘሽ መጣሽብኝ? በማለት ይመልስላታል። እሱ እኮ ነው አትሂድ ብለው ተከትሎኝ የመጣው በማለት ሊዲያም ትመልሳለች። ጭራሽ እኔ ባለውበት ሳታፍር እንደዚህ ታወራለህ እንዴ ኒያንቺ ወደ ቤታችን እንመለስ በማለት ሊዲያንም ይዟት ወደ ቤት ይመለሳል። ባርኮት ወደ አደይ ክፍል በመሄድ ዴብን እሽ እንድትለው ለማሳመን እየሞከረ ነበረ። ከዚህ በኋላ አልቀበልም አንተ እንደዛ ልቤን ሰብረሃል። ሁለተኛ ደግሞ መጎዳት አልፈልግም እያለች አደይ እየመለሰች ነው። እኔ በሰዓቱ በአንቺ ፍቅር ታውሬ ነበር። አደይም በሰዓቱ የነገርከኝ ለዛሽ ጊዜ ነበር ወይ ማለት ነው፣ ውሸት ነው ወይ እያለች ነው ከሰዓቱ ትክክል እንደነበረና ፍቅረኛው መጣ ነገሮች እንደተቀየሩም ይነግራታል። ብቻ የምትወዳት ሴት መጣ ከጎን ስለሆነች እኔም ደስ ብሎኛል እያለች ነው። እኔ ግን እሷ ከመጣች በኋላ እንደተራራቅን ነው የሚሰማኝ እያላት ሳለ ዴብና ቤዛ ተከታትለው ወደ መኝታ ክፍላቸው ይገባሉ። በከፊል የሰማው የባርኮትና የአደይ ወሬ ዴብን በጣም አበሳጭቶታል። ዛ ቆይ፣ ባርኮት እዚህ ክፍል ምን ትሰራለህ? እያለች ነው። ዴብን በበኩሉ ለእኔ ለጓደኝነትህ ይሄ ነው ወይ የሚገባኝ? እያለው ነው። ቆይ ምን አጠፋው? አደይ ኮህቴ ነች በማለት ጮክ ብሎ ይናገራል። ዴብም አሁን ያልከውን ሰምቻለሁ፣ ምን ያህል እንደምትወዳትና እንደምታፈቅራት እየገለጽክላት ነበር በማለት ይመልሳል። አደይም ባርኮት ምንም አላጠፋም በማለት ትመልሳለች። ባርኮትን ፍለጋ የመጡት ኤላና ለምለምም ሳሎን ተቀምጠው ባርኮት የለም ወይ እያሉ ነበረ። ቤዛ ግን አዎ የለም በማለት ሸመጠጠች። ወደ ሆኑ ተከታትሏቸው ባርኮቴ ወደ ሳሎን ይከሰታል። ዲዲያም ውሸት አምነሽ ህይወተዋረድሽ በማለት ቤዛን እየሰደበቻት ነበረ። ለምለምም የሚነግሩት ጉዳይ እንዳለና ጊዜ እንዲሰጣቸው እየጠየቀችው ቢሆንም አሁን አእምሮ ትክክል ስላልሆነ እረፍት መውሰድ ይገባኛል አለ ባርኮት። ፍቅር የመጣችሁበትን ጉዳይ ከጨረሳችሁ ምን ይጎልትሻል፣ ለምን አትሄዱም? በማለት ለምለምን ተሳደባለች። ለምለም ይወጣልሻል ታዲያ፣ በማለት ወደ አዴ ክፍል ስትሄድ አዴ እያለቀሰች ነበር የጠበቀቻት። ምን የተፈጠረ ነገር አለ አለቻት። ባርኮትና አዴ በእሷ ምክንያት እየተጣሉ እንደሆነና እዛ ቤት መውጣት እንዳለባት ትናገራለች። ለምለም፣ አሁን ደግሞ ምን ሆኖ ነው ባርኩት ቤዛ መጥታለች እንዴ በማለት ትናገራታለች። ቤዛ አትምጣ አንቺ ምንም አዲስ ነገር የተቀየረ እንደሌለ አሁንም ባርኮት እያስቸገራት እንደሆነ ትነግራታለች። በቃ ባርኮትን እኔ ነግሯለሁ፣ አንቺ ለማንኛውም ተረጋጊ አለቻት። የቤተሰቦቿ ጉዳይም እያስጨነቃት እንደሆነ አደይ እየነገረቻት ነበረ። አይዞሽ፣ ሁሉንም ነገር እኛ ታሪክ እናደርገዋለን። በራሳችን ሰርተን የት ምጥተውት ነው እስከምንባል ድረስ እናስደምማቸዋል። አደይም ሁሌም በከፋይ ሰዓት ከጎኔ ስለሆንሽ አመሰግናለሁ፣ አለች። ኤላ ወደ ቤቱ እየተመለሰ ነው። ሊዲያም ወደ ናኦል ለመሄድ አብረው ጉዞ ጀምረዋል። ከስንት ጊዜ በኋላ አብረሽኝ ሄድሽ እያላት ነው። እኔ አሁን ወደ ናኦል እየሄድኩ ስለሆነ ነው እንጂ ከአንተ ጋራ መሄድ አልፈልግም። አንድም ቀን ስሜቴን ተረድተኝ አታውቅም። ለዛች ለለምለም ስትል ሁልጊዜ እንዳስቀየምከኝ ነበር በማለት ተወቅሰዋለች። እሱም አንችም ከጓደኝነት አልፎ ሌላ ነገር ነበር የምታደርጊው ይላታል። ሊዲያም ከዚህ በኋላ እንኳን ከቤት አጠገብ አልደርስም ብዙ ማታስብ፣ አለችው እና አሁን የት ነው የምትሄጁ? በማለት ይጠይቃታል። ከናውል ነው። ኤላም ደግሞ ከናወል ምን ትሰራለች? እዚህ ልጅ ጋር መቀራረብ ብታቆሚ ጥሩ ነው በማለት ያስጠነቀቃታል። ካንተ እሱ ይረዳኛል፣ ይልቁንስ ለምለምን እንዳይቀማህ ተጠንቀቅ አለችው። ኤላም ደግሞ ከናወል ጋር ምን ትሰራለች? ምን አገናኛቸው? በማለት ይመልስላታል። የሁለት ጥንቃቄ ብዬ ነው እንጂ ከቤት ሰራተኛ ጋር ምን ጉዳይ ሊኖረው ይችላል በማለት ገልብጣው ወደናውል ትሄዳለች። ፓርኮትና አደይ ሲያወሩ ካየ በኋላ ዴብ አደይን ፊት ነስቷታል። ታዲያ በመካከላቸው ምንም የተፈጠረ ነገር እንደሌለ አደይ ለማሳመን ብትሞክርም ባርኮትን እንዳፈቀረች ስለተሰማው ሊሰማት አልቻለም በቃ ልብሽን ከአንድ ቦታ አድርገው እዛም እዛም እያልሽ አታድሜኝ እያለ ነው ሁለታችሁ ተስማምታችሁ የማትኖሩ ከሆነ ቤቱን እጥዬ እስኪመጡ ነው እንጂ አስረክቤ ወጣለሁ በማለት ትነግረዋለች ኒማ ሁሌም ያንችን ስሜት እንደተረዳው ነው አንቺ ግን ዴ ምን ሊሰማው ይችላል በማለት ጠይቀሽ ታውቂያለሽ ወይ በማለት እሷንም በጥያቄ ያፋጥጣታል አደይም ምን ማድረግ እችላለሁ ወይስ እያስመሰልኩ እንድኖር ትፈልጋለህ አለችው ምንም ማስመሰል አይጠበቅብሽም። ባርኮትንም ትወጂዋለሽ፣ ለነወልም ፊት እየሰጠሽው ነው። ለዚህ ነው ልብሽ ከዛም ከዚህም እያማተረ የኔን ፍቅር መቀበል ያቃተሽ፣ በማለት ያናድዳታል። አደይም በብስጭት ንግግርን ብታስተካከል ጥሩ ነው፣ ከማናቸው ምንም አይነት ግንኙነት የለኝም፣ እኔም አንተ እንደምታስበው ተራ ሴት አይደለውም፣ በማለት ተናዳ ክፍሉን ለቃ ትወጣለች። ሊዲያ ናውልን ፍለጋ ስትሄድ፣ ናውል ደግሞ አደይን ፍለጋ መጥቷል። አደይን እንደፈለጋትም ለሊዲያ እየነገራት ነበረ። ለምንድን ነው አደይን የፈለጋት? አዎ በጣም ጠንካራ ሴት ናት እሷ አማካሪ ትሆናለች ብዬ ነው። ለምን እኔን አታማክረኝም? አንቺ ለዚህ አትሆኝም። አደይ ግን በጣም ጠንካራ ናት። እስኪ ይሁ። በዚህ ሰዓት ሰው ቤት ተቀጥራ እራሷን ለማስተዳደር እየጣረች ነው ያለችው። አንቺ ግን እስካሁን ሰው ላይ ተደግፈች ነው የምትኖሪው። እኔም በዚህ ሰዓት ከጎኔ የሚያግዘኝና የሚረዳኝ ምንም አይነት ሰው የለኝም አሁን ግን የምጠይቅሽ ጥያቄ ቢኖር በዴብና በአዴ መካከል ምንድን ያለው እያለ እየጠየቃት ነው። ዴብ ወንድሜ ነው፣ አዴ ደግሞ ሰራተኛችን ና የማውቀውን እንድትነግርኝ ሳይሆን አዴና ዴብ ምንድናቸው በማለት ይጠይቃታል። ሊዲያም ዴብም ሆነ ባርኮት ይወዷታል፣ እሷ ደግሞ ከሁለቱም ጎን እየሆነች ወንድሜን ታበሳጨዋለች አለችው። ናውልም አዴ ግን ሳያት አንቺ እንደምታያት አይደለም። ያች ለምለምስ እንዴት ናት እያለ ይጠይቃታል። አንዴ ለምለም አንዴ አዴ እያልክ ታበሳጭኛለህ፣ እኔ ግን የመጣሁት አንተን ፍለጋ ነበር በማለት ተናዳ ትመለሳለች። ለምለም ሊዲያና ኤላ ቆመው ሲያወሩ ስለተመለከተች በጣም ተናዳለች። ታዲያ ውሎ ሲመጣም ለምን ተናደድሽ እያላት ነው። ለምን እናድዳለው ከዛች ከሊዲያ ጋር ስትጓተት አየሁህ አለችው። ኤላም ከሷ ውጭ የሚወደው ሰው እንደሌለና ያየችው ነገር በኖርማል ነገር እንድትመለከተው እየነገራት ቢሆንም ከዚህ በኋላ ከሊዲያና ከቤዛ ጋር እንዳላይህ ሁለተኛ እዚህ ቤትም ድርሽ እንዳይሉ በማለት ታስጠነቅቀዋለች። ባርኮትም ኤላ ስለፈለገው ወደ ነሱ መሄድ እንደሚፈልግ ለቤዛ ይነግራታል። ታዲያ ጥርጣሬ የገባት ቤዛም እዛ ምን ትሰራለህ? ለምንድን ነው የምትሄደው? እያለች ለማስቀረት እየሞከረች ነበረ። አይ የፈለገኝ ጉዳይ አለ፣ መሄድ ይኖርብኛል ይላታል። እንደውም በዛው ወደ ስራ ቦታዬ ሊሄድ ስለምችል አዲስ ነገር ካለ ደዊልኝ በማለት ቤዛን ተሰናብቷት ሊወጣ ሲል ፍቅር አደይን እየተጨቃጨቀች ነበረ። ቅድም ከዴብ ጋራ ምን እየሰራሽ ነበረ በማለት በጥያቄ ያፋጠጥቻት ነበረ። እሱ የግል ጉዳይ ስለሆነ አንቺን አይመለከትሽም አለች። ፍሽ ስራሽን ስሪ እንጂ ከዴብ ጋራ ምን አይነት ሕይወት ሊኖርሽ ይችላል አለችና ጉሮሯን አነቀቻት። ይህን ሁኔታ እየተመለከተው ባርኩት ወደ ኩሽና በመምጣት ምን እያደረግሽ ነው፣ ልቀቂያት በማለት እንድትለቃት ያደርጋታል። ውሸት የማያልቅባት ፍቅርም ማየት ምጣና፣ ሁሉንም ነገር አስረዳታለሁ። አንተ ግን ትንሽም ብለህ እኔን ለመረዳት አትሞክርም አለችው። ማየት እስማና በኋላ ፈረደብሽ በማለት እህቱንም ያስጠነቅቃታል። ባርኮት ግን አንድ ጊዜ እንኳን ብትረዳ ምን አለ እያለች ለማሳመን ብትሞክርም ባርኮት ግን ውጭ ከዚህ አልና ኮሽናውን እንድትለቅ ያደርጋታል። አደይም አመሰግናለሁ በማለት ሰላምታ እየተቀያየሩ ሳለ ዴብ ይመለከታል። አንተ ግን ቤዛለች አይደለ አደይን ለምን ለኔ አትተውልኝም? በማለት ሁለታቸው ጭቅጭቅ ይገጥማሉ። በቃ መስመርህን አትለፍ፣ እኔ ምንም የተለየ ነገር ያደረኩት የለም በማለት ባርኮትም ይመልሳል። ዴብና በባርኮት ጭቅጭቅ የተማረረችው አደይም በቃ ስራዬ ልስራበት፣ እናንተም አርፋችሁ ተቀመጡ፣ የእናንተ ጭቅጭቅ በጣም ስልችት ነው ያለኝ አለችና ኮሽነውን ለቃ ወጣች። ንጉስን በበኩሉ ናወል አደይን ይወዳታል በሚል ስሜት ደመቀ ጓደኛው ስላደረገው በዚህ እንደተቀየመ ይናገራል። አደይን አይቶ የማትመቸው ሰው ማን አለ? ሁሉም ወንዶች እሷ ላይ መንጠልጠል ይፈልጋሉ። ይሄ ደግሞ ከልጅነቷ ጀምሮ ነው። ናወልም ትመቸዋለች እንጂ ያፈቅራታል ማለት አይደለም። እንግዲህ ያያት ሁሉ ወደዳት ማለት ሁሉም አፈቅራት ማለት አይደለም እያለ ንጉስን እያስረዳው ነበረ። ንጉስም በዚህ ቅናት እየተሰማው እንደሆነና አደይን በጣም እንደሚወዳትም ይነግረዋል። ፍቅርም የልቁንስ ባርኮትን ሳትወስድብሽ እዚህ ቤት እንዴት አድርገን አደይን ማስወጣት እንዳለብን መምከር አለብን። እያለች ቤዛን በነገሩ እንድትስማማ ብትነግራትም አደይ ወጣች ማለት እኔናንች ምግብ አብሳይ እንሆናለን። ስለዚህ ቤት እያለች ቆንጠጥ ብና አደርጋት ይሻላል። ፍቅርም በጣም ጥሩ ሀሳብ አመጣሽ፣ ለዚህ እኮ ነው የምትመችኝ፣ አለቻት። ከመቼ ወዲህ ነው ደግሞ እኔ የምመችሽ? አለች ቤዛም። ለምለምን ባርኮትን ወደ ቤታቸው እንዲሄዱ ካስደረገች በኋላ ቤዛ የምታደርገውን ነገር በግልጽ እየነገረች ነው። ቤታቸው በአራጣ ተያዘ በሚል ሰበብ ከሌላ ገንዘብ እየለመነች እንደሆነና ልትቀበለው እንዳሰበችም ትናገራለች። ቤታቸው በአራጣ እንደተያዘ አውቃለሁ፣ ሌላ መንገዱ ግን ለምን አስፈለገ ይላታል። ለምለምም ለምን ነገረችው ከሚለው ጉዳይ የለኝም። ነገር ግን ትክክል ነው አይደለም ከሚለው ነው። እውነት ወንድሟ በዳ ምክንያት ታስሯል አልታሰረም? ይህ ነገር እኔ ትክክል ነው ብዬ ልወስደው አልችልም አለች። ባርኮትም እንዴት ልትዋሽ ትችላለች? ይሄ የለምለም ጥርጣሬ ነው። እኔ የለውበትም አለ ኤላ። እኔ ካጠገቤ የተቀመጥኩት አንተ የማታዩን እንዳይ መሰለኝ አለችው። በእርግጥ የለምለም ንግግርም አሳማኝ ይሆናል። ለማንኛውም አጣራለሁ በማለት ባርኮትም ይመልስላታል። በመጨረሻም ቤተሰቦቿን መጠየቅ እንዳለበትና እናቷንም ታውቆ ትክክለኛ ዳው ካለባት ይህንን ጉዳይ ማወቅ እንዳለበት እየመከረችው ነበረ። በጣም አስተዋይ ሚስት አለችህ። እኔም ዙሪያን እንድመለከት አድርጋኛለች። አመሰግናለሁ። አሁን ወደ ስራ ቦታዬ መመለስ ስላለብኝ አዲስ ነገር ካለ ደውሉልኝ፣ በማለት ባርኮትም ተሰናብቷቸው ይሄዳል። ደመቀ ንጉስ ምን ያህል አደይን እንደሚወዳትና በሷ ምክንያትም ወደ ውጭ ሀገር ሄዶ አደይን የምትፈልገውን ነገር አድርጎ የራሱ ማድረግ እንደሚፈልግ ይነግራታል። እውነት ነው፣ ግን ትሄዳለህ? ለምን አንቺ ሳትሄጅም? በማለት አደይን ወደ ውጭ ሀገር እንድትሄድ እየመከራት ነበረ። ንጉስ እኔ ሄድና ሁሉንም ነገር አስተካክዬ እቀበላታለሁ፣ ለምን እሷ መጀመሪያ ትሄዳለች? እያለ ነበር። አካችሁ ሁሉም ነገር ትክት ብሎኛል። አሁን ቤት ስራ ስላለብኝ መመለስ ይኖርብኛል በማለት ወደ ቤት ስትመለስ ይጠበቃት ሌላ ነገር ነበር። ሬዛ በበራጋ ጨቻት ፍቅር በቅናት መንጨርጨር ጀመረች። ሁለታቸውን የሚያዘችና አንዷን በጥፊ ጉሮሯን በማነቅ ሌላኛዋን ጉንጫን በመያዝ አፍተለተለቻቸው። በመጨረሻም በጥፊ ከደረገመቻቸው በኋላ ወደ ውጭ ትወጣለች። አያሀት ዴብ አደይ የምትሰራውን ስራ በማለት ነገር ለመስራት ቢሞክሩም ዴብም አልሰማቸውም። አደይን ምን ነው እሷ በፍጹም ደርሳ እንደዚህ አታደርግም በማለት ከእነሱ ላይ ይጮሆባቸዋል። አደይም ወዲያውኑ ከነ ለምለም ቤት ነበር የተከሰተችው ምን ሆነች ነው በደናሻ አይደለም እንዴ እያለች እየጠየቀቻት ነበረ። አደይም ሁሉም ነገር እንደሰለቻትና ወደ አረብ ሀገር መሄድ እንደምትፈልግም ትናገራለች። ለምለም፣ ተረጋግተሽ አስቢበት፣ እዚሁ ሰርተን እንቀየራለን፣ ታሪክ እናደርገዋለን እያለች እየመከረቻት ነው። ናውልም አደይን ምንድን ነው ያደረግሻት በማለት ጉርቧን አንቆ ሲያስለፈልፋት ነበረ። ሰራተኛዋ አደይ ክፍል 55 የዛሬውን ይመስላል ። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ተሰናበትኳችሁ። አመሰግናለሁ።